ይህ የአዲስ 1879 የታሪክ ማስታወሻ ነው። መጋቢት 975 ዓ ም ላይ የኢትዮጵያ ጦር ሳህልን ለማጥቃት የመጨረሻ ሙከራ ያደረገበት ሊባል የሚችል ጦርነት ተካሂዷል። ይህ ጦርነት በሕዝባዊ ግንባር ሰላሕታ ወራር ተብሎ ሲጠራ፣ ብርጋዴር ጀነራል ካሳዬ ጨመዳ በጦር ሜዳ ውሎ መጽሐፋቸው ጦርነቱ ሚያዚያ ላይ መካሄዱን ገልጸው የሹልክታ ወረራ ብለውታል። ይህ ጦርነት ሹልክታ ተብሎ የተሰየመው እንደ ቀይ ኮከብ ዘመቻ ብዙ ፉከራ ሳይደረግለት መጣው ብህ የሚል ንግግርና ዘፈን ያልተሰማበት የኢትዮጵያ ጦር ሳይታሰብ አድፍጦ ሕዝባዊ ግንባርን ወይም ሻዕቢያን ያጠቃበት ስለሆነ ነው። በኤሪቲቪ ላይ ቀርበው ይህን ጦርነት አስመልክተው የሚናገሩ ታጋዮች ከቀይ ኮኮብ ይበልጥ አደገኛ መሆኑንና ያልታሰበ ውድመትና ኪሳራ ያደረሰባቸው መሆኑን በምሬት ያስታውሳሉ። ጦርነቱ ምሽጎችን ሰባብሮ በቋሚነት ቦታ ለመቆጣጠርና ሳህልን ለመያዝ ታስቦ በሁሉም ግንባሮች በአንድ ጊዜ ተጀመረ ጦርነት ነበረ። በአንዳንድ የህዝባዊ ግንባር ኃላፊዎች ግምገማ የሰላህታ ጦርነት ከቀይ ኮኮብ ዘመቻ መክሸፍ በኋላ ሻዕቢያ ተዘናግቶ ሊገኝ ይችላል በሚል ሳቤ የተካሄደ ሞኛ ሞኝ ጦርነት ተደርጎ ይገለጽ እንጂ፣ ይህ ጦርነት ብዙ ዝግጅት ከተደረገበት ከቀይ ኮኮብ ዘመቻ የማይተናነስ ውድመት ያስከተለ መሆኑን የሚያወሱት የህዝባዊ ግንባር አባላት ብዙ ናቸው። ሳይታሰብ ሹልክ ብሎ የገባው የኢትዮጵያ ጦር አጀማመሩ ላይ ብዙ ግዳይ ጥለዋል። ብዙ ቦታዎችንም ተቆጣጥሯል። ብዙ የሕዝባዊ ግንባር አባላትም ዱብ ዕዳ አይነት በሆነው በዚህ ጦርነት ምርኮኛ ሆነዋል። ይህ የጥቃት ግስጋሴ አጠያቂ በሆነ ትእዛዝ እንዲቆም መደረጉን ብርጋዴር ጀነራል ካሳዬ ጨመዳ የጦር ሜዳ ውሏቸውን ባሰፈሩበት መጽሐፋቸው የበላይ የሚባለው አካል ውጊያውን እዚያው ላይ ያቆሙ የሚል ትእዛዝ በማስተላለፍ በጋለው የተዋጊነት መንፈስ ላይ አደንዛዥ በረዶ ነሰነሰበት ሲሉ ገልጸውታል። የኢትዮጵያ ጦር ያካሄደው ይህ ጥቃት በሕዝባዊ ግንባር ሰላሃታ ወራር ወይም የሹልክታ ወረራ ብቻ ሳይሆን ስድስተኛ ወረራ ተብሎም ተጠርቷል። ከዚህ በኋላ የኢትዮጵያ መንግሥትም ቆም ብሎ ለማሰብ የፈለገ ወይም የተገደደ የሚመስል ድባብ ያጠላበት ጊዜ መጣ። ጦርነቱ በሳህልና በአካባቢው ያተኮረው ሕዝባዊ ግንባር ያዋጣኛል ያለውን ስትራቴጂ ነድፎ በዚህ አካባቢ በመገኘቱ ነው። የኢትዮጵያ ጦር ይህን አካባቢ መክበብና ወደ ሳህል ውስጥ ለመግባት የመሞከር ስትራቴጂ ላይ ብቻ ያተኮረ ጦርነትን ለምን መረጠ? ጦርነቱ ሲካሄድ የነበረው በመንግሥት ባለሥልጣናትና በጦር አዛዦች መካከል የመመካከርና የመደማመጥ አሰራር ሰፍኖ እየተግባቡ ነበር፣ ወይስ መመካከርና መደማመጥ ስላልነበረ ከአንድ ወገን የሚመጣን መመሪያ እየተቀበሉ በመተግበር ብቻ ነበር ጦርነቱ የሚካሄደው? ሳህልን ለመቆጣጠር አንድ ሁለት ሙከራዎች ተደርገው ስኬታማነት ሲታጣ የተለየ ስትራቴጂ ከመቀየስ ይልቅ ውጊያውን ሻዕቢያ በመረጠው ቦታ ብቻ ማድረጉ ያስፈለገው ለምንድን ነው? የጦሩ መዳከምና ተስፋ መቁረጥ በግልጽ እየታየ ሳህልን መውረርና ወንበዴን በሳህል መቅበር የሚለው ይህ ዘዴ የሙጥኝ የተባለው በምን ምክንያት ነው? የሕዝባዊ ግንባር ተዋጊ ቡድኖች በቡድን በቡድን በመሆን በሰፊው የኤርትራ ክፍል ደቡብ ኤርትራን ጨምሮ እንዳሻቸው እየዋኙበት መሆኑ እየታየ ሳህልን በእዞች የመክበብ ስትራቴጂያዊ ለውጥ ያልተደረገበት በምን ምክንያት ነው? የኢትዮጵያ ጦር እየተከፋፈለ በከተሞች ውስጥና በአንዳንድ ኮረብታማ ቦታዎች መሽጎ እንዲኖር ከማድረግ ለየት ያለ አማራጭ መፈለግ አይሻልም ነበር? የኤርትራን ጨምሮ ከኢትዮጵያ ሕዝብ ከ80 እስከ 85 ከመቶ የሚሆነው በገጠር እንደሚኖር እየታወቀ የኢትዮጵያ መንግሥት ይህን ሰፊ የብረተሰብ ክፍል ለሕዝባዊ ግንባር ካድሬዎች አስረክበው በከተሞች መወሰኑ ሕዝቡ በውድም በግድም የሻቢያ ሰራዊት ቀላቢና አገልጋይ ብሎም የታጣቂ ኃይል መመለሚያ ምንጭ እንዲሆን አላደረገምን? እነዚህ ጥያቄዎች ከ1979 ዓ ም ጀምሮ በሰሜን ኢትዮጵያ የጦርነት ቀጠናዎች አካባቢ የሚኖር ኢትዮጵያዊ ተስፋ በመቁረጥና የብሩህ መጻኢ ጭላንጭል አልታየው ሲል ሲያነሳቸው የነበሩ የሲቪል ወይም የጦርነት ሙያ የሌለው ኅብረተሰብ ጥያቄዎች ናቸው። ወታደራዊ ባለሙያዎችስ ምን ይሉ ይሆን? አስገራሚው ነገር ኮሎኔል መንግሥቱ ኃይለማርያምን ጨምሮ ስለ ኤርትራ ጦርነት መጽሐፍ ያዘጋጁና ሌሎች ባዘጋጁት መጽሐፍ ውስጥ ቃለ ምልልስ ያደረጉ ወይም ሐሳባቸው እንዲካተት የፈቀዱ ኮሎኔሎችና ጄኔራሎች በአብዛኛው አስገራሚና አስደንጋጭ ክሶችን በተደጋጋሚ ይጠቅሳሉ። ክሶቹ በኃላፊነት ቦታ ያሉ ወታደራዊ ባለሥልጣናት የፈጸሟቸው አሻጥሮች ጦሩን ለተደጋጋሚ ሽንፈት የብዙ ሺህ ወታደሮችን ሕይወት ለቅስፈት ብዙ ሺህ ቆራት ተዋጊዎችን ለምርኮና ለአካል ጉዳት የዳረገ መሆኑንም ገልጸዋል ሆን ተብሎ ስህተት ተፈጸመና ወታደሩ አለቀ ጦሩ ቦታ ስቶ እንዲሄድ ተደርጎ ገዳይ መሬት ውስጥ ገባና አለቀ የጦሩ አባላት ውሃ ለመቅዳት ሄዱና ሲመለሱ ቦታቸውን ሻዕቢያ ይዞ ጠበቃቸው ካርታው በደንብ ባለመነበቡ የውሃ ነጥቡን ስተውት አለፉና በጥይት ከሞተው በውሃ ጥም ያለቀው በዛ አንድ ብርጌድ ጠላት ብቻ ያለ የሚመስል መረጃ ቀርቦ ከሦስት ብርጌድ ጋር በጥቂት ወታደሮች ጦርነት ተገጥሞ ተሸነፉ። ጦር ውስጥ ባሉት ባለሥልጣናት መካከል መናናቅ ነበረ። ለሻዕቢያ መረጃ መቀበላቸው በተጨባጭ የተደረሰባቸው ተጠያቂ ሳይሆኑና ከሥልጣናቸው ሳይነሱ ቀርተዋል። ኮሎኔል መንግሥቱ በጦር ውስጥ ያሉት አለቆች ሲጋጩ ደስ ይላቸዋል፣ እንዲያውም የማይግባቡን አለቆች በአንድ የጦር ክፍል ውስጥ በመመደብ የጦሩ አለቆች ተግባብተው በእሳቸው ላይ እንዳያምፁ ያደርጋሉ እያሉ ክስተቶችን በቁጭት መልክ አንዳንዴም አንዱ ሌላውን በሚወነጅል መልክ ይተርካሉ። ይህን መሰሉ አሳዛኝ ገጠመኝ ሲበዛ ለምን በወቅቱ ቆም ተብሎ አልታሰበበትም? የኢትዮጵያ ጦር ያለው የሰው ኃይል የመሳሪያ ዓይነትና ብዛት ከጠላቶቹ ጋር ሲነጻጸር የበላይነት ይይዛል። ድል እንዲርቅ ያደረገው ችግር ሌላ ቢሆንም ከ1975 ዓ ም ጀምሮ የብሔራዊ ውትድርና መጀመሩና ወጣቶቹ ከ1976 ዓ ም ጀምሮ ወደ ጦር ግንባር መዝመት ከጥቅሙ ጉዳቱ ያመዘነ ሆኗል። የሥነ ልቦና ብቃቱና ፍላጎቱ የወረደ የሰው ኃይል ማብዛቱ ሌላው የመንግሥትን አመራር ጥያቄ ላይ የጣሰ ነገር ነው። በብሔራዊ ውትድርና አምነው የተሰለፉ በጣም ጥቂቶች ቢኖሩም በግዴታ ታፍሰው እምባየረጩ ጦሩን የተቀላቀሉ በጣም ብዙዎች ናቸው። ያም ሆኖ ወደ ግንባር ከሄዱና ኢትዮጵያ የተደቀነባትን የመፈራረስ አደጋ በቦታው ተገኝተው ካዩ በኋላ እምቢ ለአገሬ ብለው በቆራጥነት የቆሙ የብሔራዊ ውትድርና አባላት ጥቂት የሚባሉ አልነበሩም። ነገር ግን ቀድሞውንም ቢሆን የሰሜን ኢትዮጵያን ጦርነት መቋጫ ያሳጣው ችግር የሰው ኃይል እጥረትና የመሳሪያ ማነስ አልነበረምና በየዓመቱ በብሔራዊ ውትድርና ስም ወጣቶችን በግፍ ወደ ጦርነት ማስገባቱ በመሬት ላይ ያመጣው ለውጥ አልነበረም። እንዲያውም ከ1976 ዓ ም ጀምሮ በቋሚነት ከምሽግ እየወጡ የማጥቃቱ ተራ የሕዝባዊ ግንባር ሆኖ የኢትዮጵያ ጦር ዋና ሥራ ወደ ይዞታው የሚመጡትን ቡድኖች መከላከል የሆነ ይመስላል። ወረራ ማካሄዱ የሕዝባዊ ግንባር ቋሚ ሥራ ሆነ። ይህ ባንድ ወቅት በኢትዮጵያና በሻዕቢያ መካከል የተደረገው ጦርነት ከፊል ገጽታና የነበሩ የጦርነቱ ምክንያቶች ናቸው። እነዚህን ታሪኮች ቅርምት የኢትዮጵያ ዕጣ በዘመነ ግንባር በማለት ግዛቸው አበበ ከጻፈው መጽሐፍ ላይ ታሪኩን እንዲያቀረብ ነው። ውድ ቤተሰቦቻችን ስለ አብሮነታችሁ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ